ጤና ይስጥልኝ የተከበራችሁና የተወዳችው የኢትዮ ኒውስ ቤተሰቦች፣ የዕለት ዜና ውጃችን ነው ጀምሯል። አዳዲስና ወቅታዊ መረጃዎችን ማስደመጥ ጀምረናል። በቅድሚያ አማር ዜናዎችን ንግራችኋለሁ። ኢትዮ ኒውስን ሰብስክራይብ በማድረግ ቤተሰብንትን ጋብዛለሁ። አብራችሁ ይቆዩ። የብልጽግና አገዛዝ በአማራ ክልል ሰሜን ጎጃም ዞን ከ50 በላይ ንጹሐን ሰዎችን መግደሉ ተገለጸ። በአካባቢው አገዛዙ የጦር ክፍሎች የሆኑት መከላከያ ሰራዊትናም አድማብትና የእርስ በርስ ውጊያ ማድረጋቸውም ታውቋል። በክልሉ መዲና ባህር ዳር የቦምብ ጥቃት ሲፈጸም፣ በማዕከላዊ ጎንደር ደግሞ በርካቶች በድሮን ጥቃት ተገድለዋል የተባለው የተለያዩ አካባቢዎች የሚደረገው ውጊያ ዛሬ የቀጠለ ሲሆን አገዛዙ በንጹሃን ላይ የሚፈጽመውን ጥቃት አጠናክሮ ቀጥሏል። በዚህ ላይ ዝርዝር አዘጋጅተናል። አገዛዙ የሰሜን ኢትዮጵያ ሕዝብን አጠፋለሁ ብሎ ተነስቷል ሲሉ ብርጋዴር ጄኔራል ተፈራ ማሞ ተናገሩ። የፋኖ ኃይሎችን የተቀላቀሉት ብርጋዴር ጄኔራል ተፈራ ማሞ ግዛዙ ከትግራይ ኃይሎችና ከኤርትራ ኃይሎች ጋራ ፋኖ እየሰራ ነው በሚል ላሰማው ክስ በቀጥታ ምላሽ ሰጥተዋል። እኔህ በአሁኑ ሰዓት የፋኖ ኃይሎችን በወታደራዊ ሳይንስ እያገዙ የሚገኙት ብርጋር ጀኔራል ተፈራ ማሞ በተለያዩ ጉዳዮች ላይ ቃለመጠይቅ ተደርጎላቸው የሰጡት ምላሽ በጥንክራችን ይዘናል። የአገዛዙ ምክር ቤት የትግራይ ክልል ጊዜ አስተዳደር የስልጣን ቆይታን ለተጨማሪ አንድ ዓመት ማራዘም የሚያስችል ማሻሻያ አዋጅን አጸደቁ ብለዋል። ምክር ቤት ዛሬ ባካሄደው 22ኛ መደበኛ ስብሰባው ነው ምክር ቤቱ የትግራይ ጊዜያዊ አሰራርን የስልጣን ቆይታ ተጨማሪ አንድ ዓመት ማራዘም የሚያስችል አዋጅን ማጽደቁን ይፋ ያደረገውም። ምን ምን ይዟን የሚለው በዝርዝር ነው ያለን። በአዲስ አበባ ቤተ መንግስት አቅራቢያም አገዛዙ የዘጋው ትምህርት ቤት ወታደራዊ ካምፕ መሆኑ ተሰማ። ተማሪዎቹ በተለያዩ ትምህርት ቤቶች የተበተኑበት የቀበና አንደኛ ደረጃ ትምህርት ቤት አሁን ላይም የአገዛዙ የፌዴራል ፖሊስ ካምፕ መሆኑ ተሰምቷል። በዚህም ላይ ተጨማሪ ይዘናል። ትራምፕ በፑቲን እጅግ ተበሳጭቻለሁ ቢሉም ሩሲያ አሁንም ከአሜሪካ ጋር እየሰራው ነው ብላለች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሩሲያው ቭላድሚር ፑቲን ተናድጃለሁ እጅግም ተበሳጭቻለሁ ቢሉም ሩሲያ ግን ከአሜሪካ ጋር መስራት እንቀጥላለን ማለት ታስታውቃለች። እኒህና ሌሎችም የዕለቱ መረጃዎች ናቸው። አብራችሁ ትቆዩ፣ ዝርዝሩን ትሰማላችሁ። አገዛዙ የሰሜን ኢትዮጵያ ሕዝብን አጠፋለሁ ብሎ ተነስቷል ሲሉ ብርጋዴር ጄኔራል ተፈራ ማሞ ተናገሩ። የፋኖ ኃይሎችን የተቀላቀሉት ብርጋዴር ጄኔራል ተፈራ ማሞ አገዛዙ ከትግራይ ኃይሎች እና ከኤርትራ ኃይሎች ጋራ ፋኖ ነው እየሰራ ነው በሚል ላሰማው ክስና ቤቱታ በቀጥታ ምላሽ ሰጥተዋል። የቀድሞ የመከላከያ ሰራዊት ከፍተኛ አመራር እንዲሁም የአማራ ክልል ልዩ ኃይል ዋና አዛዥ የነበሩት ብርጋዴ ጀነራል ተፈራ ማሞ የፋኖ ኃይሉን ተቀላቅለው ውጊያ ማድረግ ከጀምሩ አንድ አመት ሞልቷቸዋል። እኒህ ስመጥር ጀነራል የፋኖ ኃይሎችን ትግል በተመለከተ በተለያዩ ጊዜያት የሚሰጡት ወታደራዊ ትንተና ያቀጠለ ሲሆን አሁንም የአማራ ፋኖ ትግል ከአገዛዙ አንጻር ያለውን የበላይነት ልዩ አስተላለፍና እየተቀናጀ ያለውን ድልና እየተከተለ ያለውን ስልት በተመለከተ ግልጽ ማብራሪያ ለሚዲያ ሰጥተዋል። ብርጋዴ ጀነራሉ የፋኖ ኃይሎች ዘመቻ አንድነት በሚል የከፈቱት ውጊያ የጠላት ኃይል በሁሉም አቅጣጫ የማጥቃት ተግባር ነው ብለዋል። በሁሉም አቅጣጫ በአንድ ጊዜ በአንድ ትዕዛዝ የጠላት ኃይል ላይ ማጥቃት መሰንዘር ነበር። ይህም በሁሉም ቦታዎች ውጤት አምጥቷል ማለት ባለፉት ጊዜ ሲካሄድ የሰነበተው የፋኖ ዘመቻ አንድነትም ውጤት ተናግረዋል። የአገዛዙ ኃይል በተለያየ አቅጣጫ ኃይል እያስገባ ነበር ያሉት ተፈራ ማሞ፣ በተለይም በአፋርና ሌሎች የአማራ ክልል አዋሳኝ አካባቢዎች ከባድ ኃይል እየገባ ነበር። ነገር ግን የፋኖ ኃይል በወሰደበት እርምጃ ያቀደው ዘመቻ እንዳይሳካ አድርገናል በትነናል ብለዋ ወጣቶች ፋኖን በስፋት እየተቀላቀሉን የሚሉት ብርጋድ ጀነራል ተፈራ ማሞ ይህ ወጣት ሀይል ከስልጠና በኋላ ውጊያ ማድረግ በጋራ ራሱ ለመከላከል እንደሚችል በጋራ እንዴት ማጥቃት እንደሚችልና በዘመቻም አሸናፊ እንደሚሆን በዘመቻ አንድነት አሳይተዋል ያሉ ሲሆን እዚህም አገዛዙ ሀይሉን ማቀናጀ እስኪቸገር በፋኖ እርምጃ ተወስዶበታል ነው ያሉት በዋናነት አገዛዙ ዘመቻ አድርጎ ማሳካት እንደማይችል አሳይተናል በራሳቸው ሀይል መተማመን እንዳይችሉ ውስጣዊነታቸውም ትርምስ እንዲፈጠር በተደጋጋሚ ያስገቡት ኃይልም ፋኖ ማሸነፍ እንዳይችል ብሎም ከአገዛዙ ነጥቆ በቁስና በሰውም ፋኖ ማስታጠቅ በተቃራኒ ውጤት ማምጣት እንደተቻለ ማሳየት ተችሏል ይላሉ። አገዛዙ እውነተኛ ኃይል መገንባት አልቻለም የሚሉት ብርጋዴር ጄኔራል ተፈራማሞ መከላከያው ፋኖ ሲገባበት ተኩላ እንደገባበት በግ እግሩ ወዳገኘበት አቅጣጫ የሚሸሽ ነው ካሉ በኋላ አስቀድሞ የያዘውን አማራ እርስ በርሱ እናዋጋለን የሚለውን እቅዳቸው አሁን ላይ ከሽፏል ብለዋል። ተፈራማሞ የብልጽግና አገዛዝ ህዝብ ለማጥፋት እቅድ አለው ያሉ ሲሆን ይህም እየሰራበት ይገኛል ብለዋል እዚህ ላይ ምንድን ነው አከሳሱ እንዳከሳት ያነጣጠረው በሰሜን ኢትዮጵያ ህዝቦች ላይ ነው ይሄ ምንም እንትን የለውም በገሃድ ባለፈው አዲስ አበባ ላይ ባደረጉት ስብሰባ ሰሜነኞችን ምክንያት አድርገው የማጥቃት ፍላጎታቸው በተለያየ ጊዜ ተናግረውታል የማለት አማራውንም ትግራይንም ኤርትራንም የማጥፋት ፍላጎት ነው በግልጽ አቅም አጥሮት እንጂ የታዩ አገዛዙ የፋኖ ኃይሎች የሚመሩት የትግራይ ኃይሎች ናቸው፣ በተለይም ብርጋዴር ጄኔራል ምግበ ኃይሌ ናቸው በማለት ይከሳል። ለመሆኑ ከትግራይም ሆነ ከኤርትራ ኃይሎች ጋር ግንኙነት አላችሁ ወይም ተብለው የተጠየቁ ሲሆን ብርጋዴር ጄኔራል ተፈራ ማሞ ግን አሁን ግንኙነት የለንም፣ ለወደፊቱ ግን አብረን ለመስራት እቅዳለን፣ እንሰራለን ሲሉ ተደምጠዋል። እኛ ከዚህ በፊት ግንኙነት ባይኖረንም ወደፊት ግን የህልውና አደጋችን ተጋርጦ መጥቷል። ልክ በአማራው ላይ እየተደረገ ያለው በሌሎቹም ላይ አንዣቧል። ከዚህ የተነሳ ወደፊት ግንኙነት ማድረጋችን አይቀርም። እስካሁን ግን ግንኙነት አልነበረንም። ነገር ግን አማራ እንደ አማራ ራሱን ማዳን አለበት። ከሌሎች ጋር መቀናጀቱ ሆነም ኢትዮጵያን ማዳኑ ራሱን ከማዳን ቀጥሎ የሚመጣ ነው። አሁን ራሱን ማየት ጀምሯል። ይህም ደግሞ ውጤት እያሳየ ነው። አየር ላይ ዝም ብሎ ኢትዮጵያን አድናለሁ ማለት አይቻልም። አሁን በያዝነው አቋም ነው አማራ ራሱን መከላከልና ማዳን የሚችለው በማለት ተናግረዋል። የብልጽግና አገዛዝ በአማራ ክልል ሰሜን ጎጃም ዞን ከ50 በላይ ንጹሐን ሰዎች መግደሉ ተሰማ። በአካባቢው አገዛዙ የጦር ክፍሎች የሆኑት መከላከያ ሰራዊትና አድማ ብትናም የእርስ በርስ ውጊያ ማድረጋቸውም ታውቋል። በክልሉ መዲና የቦምብ ጥቃት ሲፈጸም፣ በማዕከላዊ ጎንደር ደግሞ በርካቶች በድሮን ጥቃት ተገድሏን የተባለውም የተለያዩ አካባቢዎች የሚደረገው ውጊያ ዛሬም ቀጥሏል። በክልሉ በአገዛዝ ጦርና ፋኖ ኃይሎች መካከል ከሚደረገው ውጊያ ጋር ተያይዞ በአገዛዝ ጦር መካከል አለመግባባት እየሰፈነ ለእርስ በርስ ውጊያ እየዳረገው እንደሚገኝ ለማወቅ ተችሏል። ከሶስት ቀናት በፊት በባህር ዳር ዙሪያ መሸንቲ ከተማ የሚገኘው የአገዛዝ ጦር እርስ በራሱ መታኮስ የሚታወስ ሲሆን በትላንትናው ዕለት ደግሞ በሰሜን ጎጃም ዞን ሰሜን ሜጫ ወረዳ ብራቃት ከተማ አቅራቢያ ፍጣም ሚካኤል አካባቢ ከባድ የእርስ በርስ ውጊያ እንደነበረው የአካባቢ መረጃ ምንጮች አስታውቋል። በእርስ በርስ ውጊያ የሚያግዘው ጦር አባላት ምግርላቸው የታወቀ ሲሆን ለውጊያው መነሻ ሆነው የመከላከያ አመራሮች የአድማ ብትና ፖሊስ አባላትን በፋኖ ግንጠኝነት መጠርጠራቸውና እርምጃ ለመውሰድ መንቀሳቀሳቸውን ተከትሎ ነው ተብሏል። በውጊያው ከፍተኛ ጉዳት የደረሰበት የአገዛዙ መከላከያ አማራዎች ስለሆናችሁ ድጋፋችሁ ለአማራዎች ነው በሚል ፍጣ ገብርኤል አካባቢና ብራቃት ከተማ በርካታ ንጹዋን ላይ ግድያን ፍጸሙት ሰምቷል። በአገዛዙ ጦር በግፍ ከተገደሉት መካከል የፍጣ ሚካኤል ቤተክርስቲያን አገልጋይ የነበሩ ዋሴ ግዛውን ጨምሮ 46 ንጹዋን በስም ተለይቶ የታወቁ ሲሆን አሁን ላይ የሟቾች ቁጥር ከአምሳ በላይ ደርሰዋል፣ ሲሉም የመረጃ ምንጮች ጨምረው ነግረውናል። የ10 ዓመት ህፃን ጨምሮ ሴቶችና አረጋውያን ግድያ እንደተፈጸመባቸው ነው የታወቀው። የሟቾች አስክሬን ለሰዓታት ሳይነሳ መቆየቱ መቆየቱን ነው የአካባቢ ነዋሪዎች ለኢትዮኒውስ ያረጋገጡት። በተመሳሳይ ከሰሞኑ የአገዛዝ ጦር በምዕራብ ወሎ ቀጠና አማራ ሳይንት ተድባበ ማርያም ህፃናትና አዛውንትን ጨምሮ በርካታ ንጹሐን መግደላቸውን ኢትዮኒውስ ከነዋሪዎች አረጋግጣለች። በአካባቢው መኖሪያ ቤቶች ተቃጥለዋል። የፋኖ ነው ቤተሰብ ናቸው በሚል ንጹሐን ላይ ግድያና እንግልት እየተፈጸመባቸው ቀጥሏል፣ ሲሉ ነዋሪዎች ተናግረዋል። በሌላ በኩል በሰሜን ጎንደር ዞን ዳባት ከተማ ትላንት ምሽት ሶስት ሰዓት ጀምሮ ሌሊቱን የፋኖ ኃይሎች ወደ ከተማዋ ዘልቀው በመግባት በአገዛዙ ጦር አባላት ላይ የብልጽግና አመራሮች ላይ ጥቃት ተፈጸማቸውን የኢትዮንስ የመረጃ ምንጮች አረጋግጠዋል። በጥቃቱም አንድ የብልጽግና አመራር ጨምሮ አስራ አምስት ወታደሮች ሲገደሉ በፋኖ ተማርከው የተወሰዱ መኖራቸውን የመረጃ ምንጮች አረጋግጠዋል። የፋኖ ኃይሎች ከተማዋን በሌሊት መቆጣጠራቸውን ተከትሎ የአገዛዙ ባለስልጣናትና ቻቸው በዳባት ከተማ ፍርድ ቤት የነበሩ ሰነዶችን አቃጥለው ሸሽተዋል ሲሉ ነው የኢትዮኒስ የመረጃ ምንጮች የተናገሩት። ሆኖም የቀበሌና ሌሎች የብልጽግና መዋቅር ሲገለገልባቸው የነበሩ ሰነዶችና ንብረቶች በፋኖ ያሉት ተወስደዋል ብሏል ምንጮቻችን። ሌሊቱን የአገዛዝ ጦርና የብልጽግና አመራሮች ከዳባት ወደ ገደብዬ አቅጣጫ ሸሽተው እንዳደሩ የሚገልጹት የአካባቢ መረጃ ምንጫዎች ዛሬ በገደብዬ ከተማ ዙሪያ ከባድ ውጊያ እየተደረገ ይገኛል ብለዋል። በተያያዘም ዳባት ከተማ ዛሬ ከፍተኛ ወታደራዊ ውጥረት ውስጥ ነው የምትገኘው ሲሉም ተናግረዋል። በዚሁ ቀጠና ወገራ አምባ ጊዮርጊስ ከተማ የሚገኘው የአገዛዝ ፖሊስ ጣቢያን በፋኖይሎች ጥቃት ተፈጽሙበታል በርካታ የፖሊስና የሚሊሻ አባላትም ተገድለዋል ሲሉ የከተማ የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። በተመሳሳይ በማዕከላዊ ጎንደር ዞን በለሳ ቀጠና ኪምፋንዝ በገላ ወረዳ ሲላሬ ከተማና አካባቢው ከባድ ውጊያ እየተደረገ መሆኑም ታውቋል። የፋኖይሎች ሲላሬ ከተማ የነበረውን የአገዛዝ ጦር ማስለቀቃቸውን የገለጹት የመረጃ ምንጮቻችን በፊት ለፊት ውጊያ ፋኖይሎች ብልጫ የተወሰደበት አገዛዙ ስላ ዛሬ ከተማ ውስጥ ሁለት ተከታታይ ጊዜ የድሮን ጥቃት መፈጸም ንጹሐን ግድሏን ሲሉ ተናግረዋል። በምስራቅ ጎጃም ዞን ደብረ ኤሊያስ ወረዳ የቀጋት የተባለ አካባቢ በአገዛዙ ጦርና ፋኖ ኃይሎች መካከል ከባድ ውጊያ መደረጉን ለማወቅ ተችሏል። ውጊያ የተቀሰቀሰው የፋኖ ኃይሎች በአካባቢው በሰፈረው የአገዛዙ ጦር ላይ ጥቃት መክፈታቸውን ተከትሎ እንደሆነ የኢትዮኒስ የመረጃ ምንጮች ተናግረዋል። በዚህ ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መረሱን የገለጹት የመረጃ ምንጫዎች በርካታ የአገዛዙ ጦር መሳሪያ በፋኖል ተማርኳል ብለዋል። በሌላ በኩል የአገዛዙ ከንቲባ ጎሹ እንዳላማው ፍጹም ሰላም ናት በሚል በተደጋጋሚ የተናገሩላት ባህር ዳር ከተማ ውስጥ ትላንት ምሽት የቦምብ ጥቃት መፈጸሙ ተሰምቷል። ጥቃቱ በከተማዋ አልዋ ሆቴል አካባቢ መፈጸሙን የገለጹት ነዋሪዎች ፍንዳታው ሁለት ጊዜ ነው የተፈጸመው ብለዋል። ሆኖም በቦምቡ ፍንዳታ የደረሰው ሰብዓዊና ቁሳዊ ጉዳት ለማወቅ አልተቻለም ሲል ሆነ የተናገሩትም። የፋኖ ኃይሎች ዘመቻ አንድነት በሚል ከመጋቢት 10/2017 ጀምሮ በአገዛዙ ላይ ማጥቃት መጀመራቸውን ተከትሎ በክልሉ የተለያዩ አካባቢዎች ውጊያ ተጠናክሮ ቀጥሏል ተብሏል። የፋኖ ኃይሎች በዘመቻቸው የአገዛዙ ጦር መሪዎችን መግደላቸውን፣ ጦር ካምፖችን ማውደማቸውን፣ ከተሞችን መቆጣጠራቸውንና የክልሉን የጸጥታ መዋቅር ማፍረሳቸውን ሲገልጹም፣ የአገዛዙ ጦር በበኩሉ የፋኖ ዘመቻ አንድነት አክሽፍ ያለው ሲል ይደመጣል። የብልጽግና ምክር ቤት የትግራይ ጊዜ አስራሪ የስልጣን ቆይታ ተጨማሪ አንድ አመት ማራዘም የሚያስችል አዋጅን አሻሽ ያለው አለም ዛሬ የህዝብ ተወካዮች ምክር ቤት በአካሄደው 22ኛ መደበኛ ስብሰባው ምክር ቤቱ የትግራይ ጊዜ አስራርን የስልጣን ቆይታ ተጨማሪ አንድ አመት ማራዘም የሚያስችል ማሻሻያ ማጽደቁን ወቁልኝ ብሏል። አዋጁ እስካሁን በስራ ላይ የነበረውን አዋጅ ቁጥር 359ዝባር 995 የሚተካ ሲሆን አዋጅ ቁጥር 1373 2017 ሆኖ በሁለት ድምፀ ተአቅቦ በአብላጫ ድምጽ ጸድቋል ተብሏል። አዋጁ ጊዜ አሰራሮችን ለሁለት ጊዜ እስከ አንድ ዓመት ድረስ እንዲራዝም የሚያስችል ሲሆን በቅርቡ የስልጣን ጊዜ የተጠናቀውን የትግራይ ጊዜ አሰራር ለተጨማሪ አንድ ዓመት እንዲራዝም አስችሏል። ታዲያ የትግራይ ክልልን አሰራር በተመለከተ በሚወሰነው የዚህ የምክር ቤት ውሳኔ ላይ የትግራይ ክልል ምክር ቤት ተወካዮችና የህዝቡ ተወካዮች የሉም። የክልሉ መንግስት ሰላምና ደህንነትን ማስጠበቅ ካልቻለ፣ የሰብአዊ ጥሰቶች ሲከሰቱና የክልሉ መንግስት እነሱን ለመቅረፍ ካልቻለ ወይም ህገ መንግስታዊ ስርዓቱ አደጋ ላይ በሚወድቅበት ጊዜ ፌዴራል መንግስት ጣልቃ ሊገባ እንደሚችል የቀድሞ አዋጅ ሲገልጽ ቆይቷል። በተጨማሪም የክልል ምክር ቤትና ከፍተኛ አስፈጻሚ አካልን በማገድ ተጠያቂነቱ ለፌዴራል መንግስት የሆነም ጊዜ አሰራር እንዲቋቋም ያስችላል። ይሁን እንጂ አዋጁ ለጊዜያዊ አሰራሮች የሁለት ዓመት የአሰራር ጊዜ ብቻ የሚሰጥ ሲሆን አስፈላጊ ሆኖ ከተገኘ ለስድስት ወር ይራዘማል ይል ነበር። ከአዋጁ ማሻያ ጋር በተያያዘ በተሰጠው ማብራሪያ ላይ ይህ የጊዜ ገደብ አሁን ካለው እውነት ጋር የሚስማማ አይደለም በሚል መሆኑ የተገለጸ ሲሆን በጣም የተወሳሰቡ የጸጥታና የፖለቲካ ችግሮች ለመፍታት ተለዋዋጭነት እንደሚያስፈልግ ተገልጿል። ትግራይ ክልል እንደ ለምሳሌ በምጥቀስ በመጥቀስ የሁለት ዓመት የስልጣን ዘመን ቢያልፍ እንኳን በምርጫ አማካኝነት መደበኛ ክልላዊ መንግስት ለማቋቋም የሚያስችል ሁኔታ አልተፈጠረም ይላል። ማሻሻያው ለፌዴሬሽን ምክር ቤት አፈ ጉባኤ የጊዜ አስተዳደሮችን የስልጣን ዘመን የማራዘም ስልጣን የሚሰጥ ሲሆን፣ ውሳኔውን ምክር ቤቱ መደበኛ ስብሰባውን ሲያካሄድ መቅረብና መጽደቅ እንዳለበትም ይደነጋል። በተጨማሪ ማሻሻያው እንደሚገልጸው ምክር ቤቱ የስልጣን ዘመኑ ለማራዘም ውሳኔውን ውድቅ ካደረገ ውድቅ ከተደረገበት ጊዜ አንስቶ በአራት ወራት ውስጥ ምርጫ መደረግ እንዳለበት እንዲሁም መደበኛ የክልል መንግስት አሰራር መመስረት እንዳለበት ይደነጋል። ጊዜ አሰራሮችን በተመለከተ የፌዴሬሽን ምክር ቤቱ አፈ ጉባኤ የሚወስዱት ውሳኔ ጊዜ አሰራሩ ትኩረት ሊሰጥባቸው የሚገቡ ጉዳዮችን ሊያመላክቱ ይችላሉም ተብሏል። ይህም የፌዴራል መንግስት ጣልቃ ገብነት ያስከተለውን ሁኔታ በዘላቂነት ለማስወገድና ህገ መንግስታዊ ስርዓትን ለማጠናከር የሚያስፈልጉ እርምጃ ነው ተብሏል። ይህን ማሻሻያ ተከትሎ በትግራይ ክልል አሁን ያለው ጊዜ አሰራር ይራዝማል ተባለ ሲሆን አቶ ጌታቸው ረዳም ሌተናል ጄኔራል ታደሰ ወረደ ይተካሉ ተብሎ ይጠበቃል። ሌተናል ጄኔራል ታደሰ ወረደም አዲስ ካቢኔ የሚያቋቋሙ ሲሆን አቶ ጌታቸው ረዳ ሹሟቸው የነበሩ ሰዎችን ጨምሮ አሿሿም እና አጠቃላይ መዋቅሩን ለመለወጥም ቆርጠው ተነስተዋል ነው የተባለው። ጠቅላይ ሚኒስትር አብይ አህመድ በቅርቡ ለትግራይ ክልል የፕሬዚዳንት የሚሆኑ ሰው ወይም ደግሞ የምቀጥራቸው ሰው በኢሜል ጠቁሙኝ ካሉ በኋላ አነጋጋሪ ሆኖ የቆየ ሲሆን እስካሁን ድረስ በኢሜይል ሆነ በአካል ያገኟቸውን ሰዎች ግን አልሾሙም። ሌተናል ጄኔራል ታደሰ ወርደም በዋት በኩል ተመርጦ የቀረቡ ሲሆን ጠቅላይ ሚኒስትር አብይ አህመድ ሊቀበሏቸው ጫፍ ላይ ደርሰዋል ነው የተባለው። በአዲስ አበባ ቤተ መንግስት አቅራቢያ አገዛዙ የዘጋው ትምህርት ቤት ወታደራዊ ካምፕ መሆኑ ተሰማ። ተማሪዎቹ በተለያዩ ትምህርት ቤቶች የተበተኑበት የቀበና አንደኛ ደረጃ ትምህርት ቤት አሁን ላይ ያገዛዙ የሰራዊት ካምፕ መሆኑ ተሰምቷል። ይሆነኝ ብሎ በቅድና በስልት ነዋሪዎችን የሚያፈናቅለው የአብይ አህመድ መንግስት ከተማሪዎችን ትምህርት ቤታቸው አቋርጠው ከወላጆቻቸው ጋር ወደ አዲስ አበባ ጫፍ ሲሰደዱ ይማሩባቸው የነበሩ ትምህርት ቤቶችም ይዘጋሉ። በርካታ ተማሪዎችም በዚህ ሁኔታ ከትምህርት ገበታቸው የሚርቁ ሲሆን፣ ትምህርት ቤቶችም ለሌላ አገልግሎት እያዋሉ ይገኛሉ። በዋናነት ነባር ነዋሪዎችን ማፈናቀል ስራዬ ብሎ የያዘው አገዛዙም አሁን ላይ እነዚህ ትምህርት ቤቶችን ለወታደራዊ ካምፖች እየተጠቀመ ይገኛል ተብሏል። በምሳሌነት የቀረበው የቀብና አንደኛ ደረጃ ትምህርት ቤት ለኮሪደርና ወንዝ ዳር ልማት በሚል በርካታ የመማሪያ ክፍሎች የፈረሱ ሲሆን ቀሪ ህንፃ የፌዴራል ፖሊስ ካምፕ መሆኑን ባልደራስ ፓርቲ አረጋግጫለሁ ሲል መግለጫ ወጥቷል። መንግስታዊ የቅብና አንደኛ ደረጃ ትምህርት ቤት ተማሪዎች ወደ ተለያዩ የመንግስት ትምህርት ቤቶች መበተናቸውን የትምህርት ቤቱ የቀድሞ ተማሪዎች ነግረውኛል ብሏል። ተማሪዎቹ እንዳሉት ከሆነ አብዛኛው ተማሪዎች ኮከበ ጽባህ ሁለተኛ ደረጃ ትምህርት ቤት የገቡ ሲሆን፣ ሌሎቹ ተማሪዎች በሚቀርባቸው የመንግስት ትምህርት ቤቶች እንዲገቡ ተደርጓል ተብሏል። ልጆቹ በቀድሞ የቅብና አንደኛ ደረጃ ትምህርት ቤት ያስተምር የነበረው ወላጅ ትምህርት ቤቶ ሰዎቹን የፖሊስ ካምፕ መሆኑን በመፍረሱ ምን ስሜት ፈጠረብ በሚል የተነሳላቸው ጥያቄ አዝነናል፣ ትምህርት ቤቱ እንኳን ልጆቹ ላይ አልፈረሰም በማለት አብራርተዋል። የተባለው ከፈረሳ የቀረው ህንፃ የፌዴራል ፖሊስ ካምፕ ከሆነ ወራቶች ተቆጥረዋል ያለው የቀድሞ የትምህርት ቤቱ ተማሪ፣ እኔ ከትምህርት ቤት አጠገብ የነበሩ ሰዎችን ጭምር አስቤ አካባቢውን ሳየው የማላውቀው ግን የሚያስደነግጥ ስሜት ይሰማኛል ብሏል። የብልጽግና አገዛዝ በውጭ ምንዛሬ በሚገዙ መብራቶች በሚያስውበው መንገድ በሚል ተቋማትን ጨምሮ በርካታ የከተማው ህዝብ መኖሪያ ቤቶችና የንግድ ቤቶች ያለበቂ ካሳና ያለ ህዝብ ይሁንታ ወድመዋል። ባልደራስ ባወጣው መግለጫ ታዲያ የብልጽግና አገዛዝ በአዲስ አበባ ከተማ እያካሄድ ያለው አውዳሚ አካሄድ እንዲያቆምና የህዝብ ዘላቂ ጥቅም ከሚያሳጣ ድርጊቱ እንዲቆጠብ ሲያሳስብ መቆየቱን እወቁልኝ ያለ ሲሆን አሁንም በዚህ ድርጊቱ ቀጽሎበታል ብሏል። በርካታ ትምህርት ቤቶችና ሰፈሮች ከመፍረሳቸው የተነሳ ተማሪዎች ሩቅ ቦታ በተለይም የአዲስ አበባ ጭፍ በመመደባቸው ወደ ትምህርት ቤቶች መምጣት ባለመቻላቸው ብዙዎቹ ተማሪዎች ትምህርታቸውን አቋርጠዋል። ወላጆችም ልጆቻቸውን ወደ ትምህርት ቤት ለመውሰድ ተቸግረዋል የተባለው። ትራምፕ በፑቲን እጅግ ተበሳጭቻለው ቢሉም ሩሲያ አሁንም ከአሜሪካ ጋር እየሰራች ነው ተባለ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በሩሲያ ፕሬዚዳንት ቭላድሚር ፑቲን ተናድጃ ያለው እጅግም ተበሳጭቻለው ቢሉም ሩሲያ ግን ከአሜሪካ ጋር መስራቷን ቀጥላለች ተብሏል። ትራምፕ ቁጣቸውን ከገለጹ በኋላ ሩሲያ ለመጀመሪያ ጊዜ በሰጠችው ምላሽ በሁለቱ ሀገራት መሪዎች መካከል ያለውን ውጥረት አቅላ አቅርባለች። የሀገሪቱ ቃል አቀባይ ዲሚትሪ ፔስኮቭ ከአሜሪካ ጋር ግንኙነታችን ለማስቀጠል እየሰራን ነው ብለዋል። በሁለቱ መሪዎች መካከል በዚህ ሳምንት የታቀደ የስልክ ጥሪ ባይኖርም አስፈላጊ ሆኖ ከተገኘ ግን ፑቲን ለመደወል ዝግጅ መሆናቸውን አክለዋል። ትራምፕ ያሳለፍነው ቅዳሜ ለኤንቢሲ ኒውስ ፑቲን እንዳበሳጫቸው ከተናገሩ በኋላ የመሪዎቹ ግንኙነት ለማለሳለስ እየተሞከረ ነው። ፑቲን የዩክሬን ፕሬዚዳንት ቮሎድሚር ዘለንስኪ ታማኝነት ለማጣጣል ሞክረዋል በሚል ነበር። ተብሳጭቻለሁ የሚሉትም ፑቲን በተኩስ አቁም ካልተስማሙ የሩሲያ ነዳጅን በሚገዙ አገራት ላይ 50 ፐርሰንት ታሪፍ ለመጣል ዝተዋልም። ትራምፕ በፑቲን ጉዳይ ላይ የክር አስተያየት ሲሰጡ አይደመጥም አይደምጥም ነበር። የአሜሪካና የሩሲያ ባለስልጣናት ለሳምንታት የዩክሬን ጦርነት ለመግታት ሲወያዩም ትራምፕ ዘለንስኪን እንጂ ፑቲንን አልወቀሱም ነበር። ፑቲን በተባበሩት መንግስታት የሚደገፍ ጊዜያዊ መንግስት ዘለንስኪ እንዲተካቸው ሀሳብ ማቅረባቸውን ተከትሎ ትራምፕ ደስተኛ አይደሉም ተብሏል። በጣም ነው የተበሳጨሁት የተናደድኩት። ፑቲን የዘለንስኪን ተዓማኒነት ጥያቄ ውስጥ ማስገባቱ መሄድ የምንፈልግበትን አቅጣጫ አይደለም። አዲስ አስተዳደር ከመጣ ለረዥም ጊዜ ስምነት ላይ አንደርስም ማለት ነው። ሲሉም ትራምፕ ለኤንቢሲ ኒውስ ተናግረዋል። የሩሲያ ቃል አቀባይ የትራምፕ ንግግር የተወሰነ ማሻሻያ ተደርጎበት እንደቀረበ ገልጿል። የክሬምሊን ደጋፊ ጋዜጣ ሞስኮ ቫስኪን ባልተለመደ ሁኔታ ትራምፕን ተችቷል። ትራምፕ ዩክሬን የሩሲያ መሰረተ ልማት እንዳታጠቃም ለማድረግ የገቡት ቃል አላከበሩም ሲል ወርፈዋል። ከትራምፕ ጋር የሚደረግ ስምምነት ሁሉ ዋጋ ያለው ለተወሰነ ጊዜ ነው። ሞስኮም ከአሜሪካ ፕሬዚዳንት ጋር መስማማት ትፈልጋለች ብሏን ጋዜጣው። የተወዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች የዕለት መረጃዎች እነዚህ ነበሩ። መልካም ዜናኛ አለው።